እንዳጁ ዋጁ ወይ ሆኖን ነገራ እያለ መጥቷል ብሩኬ፣ እንግዲህ እንኳን ደስ አላችሁ። በዚህ መልኩ ብሩኬ ፋፈሽ ብሎ የተጨፈረ ሲመጣ ደስ ብሎናል ማለት ነው። እንግዲህ ከዚህ በላይ ደስታ አለ ብዬ አላስብም። እኔ በጣም ደስ ብሎኛል ሀይሚዬ። በዚህ አጋጣሚ ኮንግራ የኔ ወድ ሁለት መቶ ሺህ ገብታለች ሀይሚ ትለያልሽን እኔ ጀግና ኤት የእውነት ትለያለሽ። የሀይሚ የደስታ ነው። ብሩኬ ራሱ እንደ ጅዌ ጅዌ የሆነ ነገሯ ረ አንተ ብቻ እንሳ ብቻ አደላችም አባት አንተም ነው እንደ ጅዋ ጅዌ የሆናችሁብን ዘንድሮ ወሆ ረ ብሩኬታው፣ ወደ ሀይሚ ብቻ አታደላ ኮንግራ፣ ኮንግራ፣ ኮንግራ ሀይሚ ኮንግራ፣ ሀይሚ ኮንግራ በልስቲ ዛሬ በእግዚአብሔር ሃይሚዬም እንኳን ደስ አለሽ። ሁለት መቶ ሺ ገብታለች። ሃይሚ ገብታለች። ኮንግራሽን እናት፣ ኮንግራ የኔ እናት። እንግዲህ ውድ ቤተሰቦች ሃይሚዬ ሁለት መቶ ሺ ገብታለች። እንደ ጅዋ ጅዌ ሆኖ ነገራ እያለ ብሩኬ ማለት ነው ብቻ ስሞት ሰላም ዘና ውድና የተከበራቸው የቻናል ቤተሰቦች እንዴ ናችሁ? እኔ ደህና ነኝ። እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም እኔ ጋ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። ለዚህ ቤተ ያደስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሳው እያልኩ ዛሬን ብቅ ብየላችኋለሁ። እንግዲህ ዛሬ በደስታ ነው፣ የእውነት በደስታ መሆን አለበት። ምክንያቱም ሀይሚዬ ሁለት መቶ ሺህ ገብታለች። አንደኛ ይሄ ነው ደስታው አንድ ሁለተኛ ደግሞ ብሩኬ እንግዲህ ፋፈሽ ብለው መጥቷል ማለት ነው። ዛሬ እንግዲህ ፋፈሽ ብሎ የመጣበት ምክንያት እንግዲህ ሀይሚዬ መቶ ሺ በማግባቱ ተደስቶ ይሆናል። ሲቀጥል ደግሞ እንደ ጅዋ ጅዋ የሆነ ነገር እያለበት ምክንያት እንግዲህ ሀይሚዬ እንደምታው ከሆነ እየቀለደች ነው፣ እየቀለዱ ነው። ሁለቱም እንደ ጅዋጅዌ ሆኖብናል እንዴ፣ ምን ሀይሚ ብቻ ናት እንደ ጅዋጅዌ የሆነችብን? ሁለቱም ናቸው። ብሩኬም እንደዛ፣ ሀይሜም እንደዛ። ሆሆ ወደ እሷ ብቻ እያዞርክ እንዳይሆን ብሩኬ። ታውንጂ ታውንጂ ታውንጂ፣ ሁለታችሁ ነው ጅዋጅዌ የሆናችሁብን ዘንድሮ ማለት ነው። እንግዲህ ዛሬ ሆኔ ሰላም ይሰማኛል። አይደነው ብቻ ሆኔ በደስታ የሚመጡ ይመስለኛል ምናምን ደግሞ ያናደደኝ ነገር ልንገራችሁ። ክርስቶስንም ዳኒ ዳኔ ማለት ነው፣ በጣም ፋፈሽ ያለች ልጅ ማለት ነው፣ በዩቱብ ማለት ነው ፖስት አድርጓል። በእግዚአብሔር ገብታችሁ እዩት። ስቀጥል ደግሞ እንትናኖ ፖስት ያደረገ ከና ኢቱዋ ማለት ነው። ብቻ በጣም ነው የምታስቀው፣ በጣም ነው መስገርመው ልጅታ ዳኒ የቀያየሬ ነው። እንግዲህ ሴቶች በጣም ነው ያስጠላኝ፣ የምር ስነግራችሁ ማለት ነው የእሱን ቻይናል ራሱ ማለት ነው ሰብስክራብ ራሱ ቢያነሳ በእውነት በጣም ነው ደስ የሚለኝ። እና እንግዲህ ሶሲን ሲን ለማናደድ ይሁን አዶን ነው ብቻ የሆነች ልጅ በዩቱብ ሼር አርገዋል እስቲ ገብታችሁ እዩት። ማለት ነው በጣም ያስጠላ። አንዳንድ ጊዜ ሰው ልጅ በአንድ ሰዓት ወይም ደግሞ በአንድ ቀን ውስጥ ቅይር ቅይር ስላችሁ አያስጠላችሁ? ህይወት ያስጠላችኋል። ልች ማለት ነው ስለ ሊያኒ እንኳን አገባንም ማለት ትችላላችሁ። እውነት ነው አገባንም። ከሀይሚዬና ከብሩ ከህይወት ብቻ ውልቅ ውልቅልቅልቅ ቅበሉልን እንጂ እኛ ከነሱ የምንፈልገው ነገር አንድ ጭጥም ነገር የለም። አይደል? ሰው እንደዛ ነው። እና ፈጣሪ ውልቅ ያርጋቸው። ሀይሚዬ እና ብሩኬ ደግሞ የሀይሚ መቶ ሁለት መቶ ሺህ መቼ እንደሚያቀውጡት አላቅም። ወይን ይሄ ሰላም ወርዶ ምናምን ይሄንን ድራማን አቁመው እስቲ በእግዚአብሔር በሰላም ቢመጡ ይናአዶነ ብቻ ብሩጌ ማሰርሺ ነው ምቃራው እንግዲህ ሁለት መቶ አርባ ገብቷል። ወይኔ እንድደስ ላ የውነት በጣም ነው ደስ ምሎ። በነገራችን ላይ አዶነ እኔ በህይወቴ የሰው ደስታ ያስደስተኛል። ሰው ማያት ነው ከፍ ብሎ ማለት እንዴት እንደሚያስደስተኝ ልነግራቸው አልችልም። ሃይሚዬ ኮንግራ ብያለው፣ የኔ ቆንጆ የእኔ ውድ ኮንግራ።